ምንድን ነው በመልሱ ጨዋታ ላይ የሚጠበቀው ነገር የሚለውን ነው ለመነጋገር ከዚህ ቀጥሎ ጥረት የምናደርገው እንዳልከው፣ ነው ቅድ የተመዘገበው ውጤት በጣም ጠባብ ውጤት ነው። ለዛ ነው አሁን የእግር ኳስ ትንሽ ውጤት ነው የእግር ኳስ ትንሽ ውጤት ነው። በዛ ላይ ደግሞ ልክ ይሄ ይቀለበሳል አይቀለበስም የሚል ነገር ራሱ ይሾ አይደለም። አሁን በቃ የመቀልበስ እድሉ በጣም ሰፊ ስለሆነ ልክ አሁን ሪያል ማድሪድን አርሰናል ሶስት ለዜሮ ካሸነፈ በኋላ በመልሱ ጨዋታ ላይ ሪያል ማድሪድ ይህንን ውጤት ማስተካከል ይችላል አይችልም የሚለው ትልቅ ክርክር የተገጠመበት ጉዳይ ነበረ። ያ የሆነበት ዋነኛው ምክንያት ሰፊ የጎል ልዩነት ስለነበረ ነው። አሁን ግን ያንን በርዕስነት ማንሳት ራሱ የሚቻል አይመስለኝ ማለት ጠባብ ነዋ ውጤቱ አርሰናል ከጎበዘ ያንን መቀልበስና ወደ ዋንጫ ተፋላሚነት ማለፍ ይችላል። ቅድም እንዳልከው ደግሞ ፓሪሰን ጀርማ የራሱን ማሻሻያዎችና ትምህርቶች ከወሰደ እንደገና የበለጠ አሸናፊነቱን ሰፊ የሚያደርግበትና ና የዋንጫ ተፋላሚ መሆን የሚችልበት እድል አለ። ለሁለቱም ክፍት ነው እድሉ በእርግጥ ትንሽ በለጥ ያለውን ነገር ፓሪሰን ጀርማ ወስዷል ብለን ብንናገርም ማለት ነው። ምልሽ ባለፈውም ለምሳሌ ስናነሳ በሪያል ማድሪድ ና ያርሰናል የመጀመሪያ ጨዋታ ሶስት ለዜሮ ኤሜሬትስ ላይ ሲያልቅ ያነሳ ነው። አንድ ነጥብ ምንድን ነው ሪያል ማድሪድ እንዲ ያረጋል፣ ሪያል ማድሪድ እንዲ ያረጋል፣ ሪያል ማድሪድ እንዲ ቢያረግ፣ ሪያል ማድሪድ ምናምን እየተባለ ሲነገር የሆነ ሶስት ለዜሮ በሆነ ውጤት ሪያል ማድሪድን አሳምኖ የበላይነትን ወስዶ ያሸነፈን ቡድን ረስተን ነበር የምንነጋገረው ነው የእኛ ክርክር የነበረው። እንዴ አርሰናል በሰው ጨብጠዋል እንዴ የሚለው ነገር እኮ የመጣው በዛ ምክንያት ነው። ሁሉም አቅጣጫ ወሬው የነበረው ሪያል ማድሪድ የሶስት ለዜሮ ሽንፈቱን ቀልብሶ ወደ ግማሽ ፍጻሜ ማለፍ በሚችልበት ሲናሪዮ ላይ ነው ሰው ሁሉም የሚነጋገር የነበረው። እንደ ይሄ ቡድን ሶስት ለዜሮ ያሸነፈው እኮ ችሎ ነው በልጦ እኮ ነው የበላይነትን ወስዶ እኮ ነው አሳምኖ እኮ ነው ለብዙ ሰዎች እኮ በጣም በሚያስደስት ፐርፎርማንስ እኮ ነው ሪያል ማድሪድን ሶስት ለዜሮ በሆነ ውጤት ያሸነፈው። ይሄ እንዲህ ቢያደርግ፣ ይሄ እንዲህ ቢያደርግ፣ ማድሪድ እንዲህ ቢያደርግ እያለን አማራጮቹን በሙሉ የማድረግ አማራጮቹን በሙሉ ለሪያል ማድሪድ ስንሰጥ አርሰናልን ምንድን አድርገን ተረድተ ነው ነው የሚል ነው። በሰው ጨብጠዋለሁ የሚለው ነገር የተነሳው በዛ ምክንያት ነው። አሁንም አርሰናል አንድ ለዜሮ ተሸንፏል። አርሰናል እንዲህ ቢያረግ እንዲ ቢያረግ እንዲ ቢያረግ እንዲ ቢያረግ እያልን የምናመጣቸው የማድረግ አማራጮች ለፒኤስጂም ዝጋ ለመሆናቸውን ማወቅ መረዳት እና ፒኤስጂም የሚገባውን ክብር መስጠት ይገባናል ነው። ፒኤስጂ በሜዳው ነው የሚጫወተው። ፒኤስጂን በደጋፊው ፊት ነው የሚጫወተው። አርሰናልን በሜዳው የእውነት ለመናገር ዶሚኔት አድርጎታል። አርሰናልን በሜዳው አስቸግሮታል። የሚገባ ውን ድል ነው ፒኤስጂ የወሰደው ትናንትና። ይሄንን ቡድን አንደር ስሜት አድርጎ የሚጀምር አናሊሲስ የትም አይደርስም። ይሄንን ቡድን እንዲህ ማድረግ የቻለን ቡድን ዝቅ የሚያደርግ ማንኛውም ነገር ትክክል አይደለም። ከዚህ ነው የምነሳው እኔ። የመጀመሪያው ግን ሪያል ማድሪድ ሶስት ለዜሮ ተሸንፎ ካምባክ ካምባክ ምናምን ሲባል የነበረውን አይነት አይደለም እንጂ ይሄም ግን ፈተና አለው። ምክንያቱም አርሰናል እና ፒኤስጂ የዛሬ ሳምንት የሚያደርጉትን ጨዋታ አቻ ከወጡ እኮ አርሰናል ወድቁ። ሶ ስለ ካምባክ የምናወራው አርሰናልን አቻ ስለማያሳልፈው ነው። አርሰን ለአርሰናል መስት ዊን ጌም በምን ማርጅን በፈለገው ይሁን ግን ያሸንፍ በፈለገው ይሁን የሚለው ነገር ለአርሰናል ነጻነት ነው። ምክንያቱም የእግር ኳስን ትንሹን ውጤት ማምጣት ነው የሚጠበቅበት። ነገሩን ሌቭል ለማድረግ ነገሩን ለማስተካከል የእግር ኳስ ትንሹ ውጤት አንድ ለዜሮ ነው። አርሰናል ፒኤስጂን አንድ ለዜሮ በሆነ ውጤት ካሸነፈ አንድ ለአንድ ይሆናል። ሁለት ለአንድ ካሸነፈ ሁለት ለሁለት ይሆናል። ሶስት ለሁለት ካሸነፈ ሶስት ለሶስት ይሆናል። በአንድ ጎል ልዩነት ከማሸነፍ በታች እግር ኳስ ምንም ውጤት ሊመዘገብበት አይችልም። ይሄ አርሰናልን ያበረታው ይሆናል። ይሄ ለአርሰናል ከሪያል ማድሪድ በተሻለ ሲቹዌሽን ውስጥ መገኘቱን እንድንናገር ሊያደርገን ይችላል ግን ስለ ካምባክ ግን ማውራታችን ግን አይቀርም ምክንያቱም በየትኛውም የውጤት መጠን ድሮ ካደረጉ ፒኤስጂ ትናንት እንዳደረጉት ከደጋፊዎቻቸው ጋር ሰለብሬት ያደርጋሉ ከደጋፊዎቻቸው ጋር ደስታ ውስጥ ይገባል ይሄንን ረስተን አደለም የሚል ነው የኔ የመጀመሪያው አስተያየት። ከዛ ውጪ የአርሰናል ውጤቱን ቀልብሶ ከ2006 በኋላ ወደ ፋይናል የማለፍ እድልና አርሰናል ያንን እንዳያደርግ ፒኤስጂ ይዞ የሚመጣው የጨዋታ ሀሳብ ነው ግብግብ የሚገጥሙት። አርሰናል ሜርሲለስ መሆን መቻል አለበት። ትላንትና ከኦፍ ስቱዲዮ ስናውራት እዚህ ልጅ ከሆነ አራት ቡድኖች ቀርተዋል በቻምፒዮንስ ሊግ ማን ዋንጫውን ይበላል እና ማን ዋንጫውን አይበላም። አርሰናል ዋንጫውን ይበላል? ለምን? አርሰናል ዋንጫውን አይበላም? ለምን? እኔ እንደዚህ አይነት ሀሳብ በጣም ነው የምወደው። በነገራችን ላይ ይበላልም በለምን ሎጂክ መኖር አለበት። ምክንያት መኖር አለበት። ሪዝኒንግ መኖር አለበት። አይበላም ስቲም እንደ ዝም ብሎ ስሜት ነድ መሆን የለበትም ለምን አይበላም ምን ስለሚጎድለው ይሄ ማለት እኮ በሌላ አነጋገር ጥያቄው ምንድነው ጠንካራ ጎኑ ምንድነው ደካማ ጎኑ እያልሽ ነው እኮ ጠንካራ ጎኑን ስታነሽ ስለ ይበላል እያወራሽ ነው ደካማ ጎኑን ስታነሽ ይቸገራል እያልሽ ነው ይሄንኑ ጥያቄ ግን ለፒኤስጂ ይሄንኑ ጥያቄ ግን ለኢንተር ሚላን ይሄንኑ ጥያቄ ደግሞ ለባርሴሎናም እንደዚሁ ማንሳት ይኖርብሻል ነው ስለዚህ በዚህ አናሊሲስ ውስጥ የተነሳው ነገር ለእኔ ለአርሰናል እንደ ስጋት አየዋለሁ። ምናልባት በኋላ ወይም ነገ በደንብ ልናብራራው እንችላለን። የአርሰናል ደካማ ጎኑ ምንድን ነው? ጠንካራ ጎኑ ምንድን ነው? የአርሰናል ጠንካራ ጎኑ ዲፌንሲቭ ሳይዱ ነው። ትላንት ስናወራበት ነበር አለ ከፕሮግራሙ ውጭ። የአርሰናል ጠንካራ ጎኑ መከላከል አቅሙ ነው። የአርሰናልን መከላከል የሚተካከል ፒ ኤስ ጂ የለም። የአርሰናልን የመከላከል አቅም የሚተካከል ኢንተር ሚላን ባርሴሎናም የለም። አርሰናል ወንደርፉሊ ነው የሰራው ዘንድሮ በመከላከል አቅም በቻምፒዮንስ ሊግ ላይ ስለዚህ የዲፌንሲቭ ሳይዱ ላይ ጥርጣሬ የለም። ግን ሂሬንዜር ደግሞ ጎል የሚገባባቸው ምክንያቶች ሂውማን ኤረሮች ሊኖሩ ይችላሉ። ሂውማን ኤረሮች ሲስተሙን እንዳለ ፉርሽ አያደርጉትም። ለምሳሌ ክሪስታል ፓላስ ላይ ሳሊባ ተሳስቶ ጎል ገብቷል። ሪያል ማድሪድ ላይ ሳሊባ ተሳስቶ ጎል ገብቷል። ሳሊባ የተሳሳተውን ስህተት ሳሊባን ትወቅሽበታለሽ እንጂ የአርሰናል የዲፌንሲቭ ሲስተም ፑር ነው ምናምን ግራቲ ወይም ሮንግሊ አናላይዝ አርገሸዋል ካልሆነ በስተቀረ በተሳሳተ መንገድ አናላይዝ ካላደረግሽው በስተቀረ የአርሰናል ደካማ ጎኑ ደግሞ ከቀሩት ክለቦች በሙሉ ማጥቃት ላይ ጎል ማስቆጠር ላይ ደግሞ ደካማ ነው። እዚህ ጋር ነው የሚመጣው ጥያቄያችን። ሳ በየትኛውም ውጤት ማሸነፍ አለበት ወይም በየትኛውም ውጤት ለማሸነፍ ይገደዳል ካልሽ ማሸነፍ ጎል በማግባት ነው የሚመጣው። ጎል ማግባት ላይ ደግሞ ደካሞች ናችሁ እየተባሉ ነው። እዚህ ጎል ማግባት ላይ ድክመት አለ ከተባለ ከትሮሳርድ የምንጠብቀው ኤፊሽንሲ ማደግ መቻል አለበት። ማርቲኔሊ ላይ ያለው ኤፊሽንሲ ማደግ መቻል አለበት። ቡካዮሳካ ሳካ እንደ ትናንትናው መሆን የለበትም። ምክንያቱም ይሄ ልጅ ሶስት ወር በሕክምና እርዳታ ውስጥ ሆኖ የጎል ቁጥሩ ወይም የጎል ፕላስ አሲስት ቁጥሩ በጤንነት ኖረው ወደ ሜዳ ከሚገቡት የአርሰናል ተጫዋቾች እኮ ይሻላል። እንደ ትናንትና ውሳካን ሳይለንስድ ማድረግ ቀላል ከሆነ ለፒ ኤስ ጂ አርሰናል የትም አይደርስም። ከኦፕን ፕሌይ ጎል ማስቆጠር ፕላስ ደግሞ የሴት ፒስ አድቫንቴጃቸው ላይ ሲስተሙ ይበልጥ እንዲሰራ ማድረግ ይጠበቅባቸዋል። ኤኒሃው በአጭሩ ምን ለማለት ነው? ጎል ማስቆጠር መቻል አለበት። ጎል መፈለግ መቻል አለበት። ዩ ኖው ኢትስ ኖት ኢዚ፣ አሁን አውቀዋል። ምክንያቱም የፒኤስጂን ተከላካዮች በአንድ ወይም በሁለት መንገድ ልታልፊ ብትሞክሪ የምትመችው ኳስ እንዲዚህ ያለ ድንቅ በረኛ ላይ ነው የሚያርፈው። እሱ ላይ በደንብ መስራት መቻል አለባቸው። ይሄ ከፒኤስጂ ያሳንሳቸዋል የጎል ቁጥር ከባርሴሎና ያሳንሳቸዋል የጎል ቁጥር ከኢንተር ሚላን ያሳንሳቸዋል የጎል ቁጥር ይሄንን ሪኮግናይዝ አድርጎ ለነገሩ ትላንትና በነበረው ነገር ላይ ኦስማን ዴምቤሌ ለአርሰናል ፕራክቲካል የሆነ አድቫይዝ የሰጠ ምክር የሰጠ ምናምን ተብሎ እኮ የሚጠቀሰው ኦስማን ዴምቤሌ የጎል ቁጥሩ ጥሩ ስለሆነ እንደዛ ያለ የጎል ቁጥር የጎል ኮንትሪቢሽኑ ከፍተኛ ሆነ አርባ አምስት የደረሰ የፈረንጆቹ አዲስ ዓመት ከገባ ደግሞ ሀያ አምስት ጎል አሲስቱን ትተሽ ሀያ አምስት ጎል ያገባን ተጫዋች ፒኤስጂ ይዟል። አርሰናል እንደዚ አይነት ተጫዋች የለው። አሁን በድንገት አምጥቶ ለመልሱ ጨዋታ አንድ ተጫዋች ምናምን አስፈረም አይችል ባሉት ላይ ወይ በሆነ መንገድ ሲስተም ወይ ደግሞ የእነሱ ኤፊሽንሲ እንዲያድግ በማድረግ ነው። ለፒኤስጂ የሚፈራለት ነገር ምንድን ነው ካልሽ ዘካምቢ ዋዜ ወንት ነው የሚለው። ኩሩሱ ነግሬሽ ነበር ትላንት። ግን ድንገት ኮላፕስ ያደርጋል። ዲፌንሱ ሶሊድ ነው የምትዋ አይደለም እንደ ኢንተር ሚላን ወይም እንዳርሰናል ሶሊድ ነው ብለሽ አመት ሙሉ ምናምን የሚዘልቅ ነገር አይደለም። ድንገት ድንገት ዜሮ የሚገባ ነገር አለው ባህሪ ያለው፣ ጣባ ያለው ደሞ ድንገት ሻርፕ ይሆናል። ይሄንን ስጋት ነው ለፒኤስጂ የሚሰጉለት እንጂ ፒኤስጂ ቲም ነው፣ ከልቡ ቲም ነው። ቤስት ድሪብለርስ አሉት። ዊድዙን በደንብ ነው የሚጠቀመው መሀሉን ዶሚኔት የሚያደርግ ነው። እንደውም በኦክቶበሩ ፒ ኤስ ጂና በትላንትናው ፒ ኤስ ጂ መካከል ያለው መሀል ሜዳው ላይ ያሉት ተጣማሪ ተጫዋቾች መሀል ሜዳውን ዶሚኔት የማድረግ አቅማቸው በጣም ከፍተኛ መሆኑ ነው ነው ነው ኦስማን ደንቤሌ ኢንዲቪጁዋል ኳሊቲ እንደተጠበቀ ሆኖ ማንንም የማቆም አቅም አላቸው። የፓርሰን ጀርማ ተጫዋቾች እንዳየ ነው። በዛ ላይ ደግሞ ይሄ አንዱ ከአንዱ የምትለየውም ነገር አይደለም። ቅድም ስናወራ እንደነበረው አንዱ ከአንዱ የምትለየው አይደለም ያልኩበት ምክንያት ምንድን ነው? ይሄ ተጫዋቾቹ በየቦታቸው ላይ ያላቸው ብቃት በጣም ከፍ ያለ ስለሆነ ነው። እና አሁን ለምሳሌ ደንበሌ በመልሱ ጨዋታ ላይ ባይኖር እንኳን ፓሪስ ሴንት ጀርመን ያን ያክል ስጋት ይሰማቸዋል ብለህ እንድታስብ የሚያደርግ ተመጣጣኝ ብቃት፣ ጉዳት አጋጥሞታል ላይኖር ይችላል ተብሎ ከፍ አደለም ተብሏል። እሱም ያን ያነ ከባድ አደለም አታካብዱት ብሏል። ግን ቢኖርም ባይኖርም ባይኖርም ግን ቡድን ሆነን እንመጣለን ብሏል ኤንሪኬ። አዎ ኤንሪኬ እንደዛ ነው ያለው እና በቃ እንደ ቡድን ጨዋታ ላይ የሚያደርጉትን እንቅስቃሴ ለነገሩ ከጨዋታውን በፊት ስናነሳው ነበረ። ከዚህ በፊት ፓሪሰን ጀርማ የግል ኳሊቲ ያላቸው የግል ብቃት ያላቸው ተጫዋቾች ችግር አልነበረም የሚያጋጥመው ይሄ የጋራ ቡድን የመፍጠር ነገር ነበረ በክለብ ውስጥ እንደ ችግር ተብሎ በትልቁ የሚነሳው። ያንን ችግራቸውን የቀረፉትን ፓሪስ ሳንጀርማኗን እየተመለከትን ያለ ነው። ግን የመልሱ ጨዋታ እንዳልከው ነው፣ በጣም ትልቅ ነገር ሊታይበት የሚችልም ሊሆን ይችላል። ለምሳሌ የሆነ ስፔሻል ነገር ማድረግ አለብን ብሏል አርቴታ ሲናገር የመልሱን ጨዋታ ለማሸነፍ ለምሳሌ እድል አላቸው፣ የሀምሳ ሀምሳ ነው ወይ ተብሎ ሲጠየቅ፣ እኔ በፐርሰንት አላስቀምጠውም፣ ግን በቃ የሆነ የተለየ ነገር ግን ማድረግ አለብን በመልሶ ጨዋታ ለማለፍ ወደ ፍጻሜ ለማለፍ። እውነቱን ነው የሆነ ስፔሻል ነገር ማድረግ አለባቸው። አንደኛው እሱ ነው። ግን ደግሞ በፓሪሰን ጀርማን በኩል ያንኑ ነገር ማድረግ ይፈልጋሉ። እንደውም በፓሪሰን ጀርማ በኩል አዎ የተሻለ ድል አለን ትንሽ አንድ የሆነ አንድ እጅ ብልጫ ነገር ወስደናል ብሎ ሉዊስ ኤንሪኬ ሲናገር፣ ግን ደግሞ የሰፈር የምናደርግበትም ጨዋታ ሊሆን ይችላል የመልሱ ጨዋታ ምን ሊፈጠር እንደሚችል አናቅም። ስለዚህ ለመልሱ ጨዋታ እኩል የሚባል ዝግጅት ነው የምናደርገው ብሎ አስተያየቱን ሲሰጥ ነበር። እንደሁም በትላንትናው ጨዋታ ላይ በቃ እንደፈለግ ነው ተጫውተናል በተለይ የመጀመሪያዎቹ ደቂቃዎች ላይ በደንብ ነው ኳስ የተቆጣጠር ነው ከዛ ጎል አስቆጥረናል ግን ደግሞ የሆኑ የሆኑ የጨዋታው ክፍሎች ላይ የሆኑ የሆኑ ደቂቃዎች ላይ እንቸገር ነበረ በአርሰናል ብልጫ ይወሰድብን ነበረ በዛ ሁኔታ ውስጥም ሆነን ግን ሁለተኛ ጎል ለማስቆጠር ትልቅ ጥረት ነው ስናደርግ የነበረው እና። በመልሱ ጨዋታም ላይ አስተማማኝ ነገር ነው ብሎ ለመናገር የሚያስችል ሁኔታ ውስጥ አይደለም የምንገኝ ያለው ነው። ግን አንድ በጣም የወደድኩለት ነገር ምን እንደሆነ ታውቃለች? ፍሮም ዘ ቬሪ ቢጊኒንግ፣ ከመጀመሪያው ጀምሮ ጌሙን ኮንትሮል ማድረግ እንዳለብን እናምናለን አለ። ጨዋታውን ነው የምንቆጣጠረው። በመልሱ ጨዋታ የዛሬ ሳምንት፣ ከመጀመሪያው ጀምሮ ጌሙን ኮንትሮል ማድረግ እንዳለብን እናምናለን። ለዛ በጣም ዝግጁ ነናል። እናም የመልሱም ጨዋታ ላይ ፒኤስጂ ድል እንደሚያደርግ ነው እሱም በልበ ሙሉነት የሚናገረው። ኦስማን ዴምቤሌ ቢኖር ደስ ይለናል፣ ባይኖርም ግን ችግር የለም ብሏል። እሱን ተክተው የሚገቡ ተጫዋቾች ተመሳሳይ አገልግሎት እንዲሰጡን ማዘጋጀት ይኖርብናል ነው። አርሰናል ጎል ያስፈልገዋል። ቅድም ለመጥቀስ እንደሞከርኩት የጎል እንግዲህ መከላከል ላይ አርሰናል በጉብዝና ከጠቀስ ነው፣ ማግባት ላይ የአርሰናል ደረጃው ልኩ የቱጋ ነው የሚለውም ብናነሳ ቁጥሩን ብናገርሽ በጣም ደስ ይለኛል። እዛ ላይ ሀሳብ እንድሰጭበት ስለምፈልግ በአውሮፓ ሀያ ሶስተኛ ነው ጎል በማግባት በማጥቃት አቅም ማጥቃት አቅም ማለት ጎል ማግባት ከተጫዋቾቹ የሚገኝ ጎል ብዛት ሀያ ሶስተኛ ራንክ የሆነ ቡድን ነው አርሰናል። በመከላከል ላይ ነው አንደኛ ነው እያለ ነው። በማጥቃት ግን ሀያ ሶስተኛ ነው። ያ ማለት ሀያ ሁለት ከእሱ የሚሻሉ ቡድኖች አሉ ኦን አቨሬጅ አንድ ነጥብ ስድስት ስምንት ነው ፐር ጌም ያርሰናል። ይሄ ነው ሀያ ሶስተኛ የሚያደርገው። እዚህ ውስጥ የተለያዩ ፋክተሮች ሊገቡ ይችላሉ። የሊጉም ጭምር ስለሚካተት ሊጉ ጠንካራ ስለሆነ በሊጉ የሚገኙ ክለቦች ፈታኝ ስለሆኑ ዲፌንሲቭ አቅማቸው ጥሩ ስለሆነ ምናምን ልትይ ትችላለች። ወይም አርሰናል ጎል እንዲያገቡለት የሚጠበቃቸው ተጫዋቾች ስለተጎዱ ምናምን እያለች ቅድም የምንለውን የጠላናውን ሰበብ ማስቀመጥ ይቻል ይሆናል። ቡካዮ ሳካ 100 ፐርሰንት ኳሊቲ ላይ ስላልተመለሰ ነው እንጂ የአርሰናል ፐርጌም ያለው ቁጥር አንድ ነጥብ ስድስት ስምንት ከመሆኑ ይልቅ ከፊል ነበር እኮ ምናምን ልት ይትቻለች። ይሄ በነበር ነው፣ ነበርን እርግጠኛ ሆነን መናገር አንችልም። የሆነው ግን ሀያ ሶስተኛ ናቸው። የሆነው ግን አንድ ነጥብ ስድስት ስምንት ነው። ባለፉት አስር ዓመታት የአውሮፓ ቻምፒዮንስ ሊግን ዋንጫ ያሸነፉ ክለቦች በማጥቃት ያላቸው ቁጥር ሲወጣ አንድ ጊዜ ብቻ ቼልሲ በ2021 በጎል ማስቆጠር ወይም በማጥቃት አቅሙ ደካማ ሆኖ ቻምፒዮንስ ሊግን ዋንጫ በልቷል እንጂ ሌሎቹ ዘጠኝ የአውሮፓ ቻምፒዮንስ ሊግን ዋንጫ ያሸነፉ ቡድኖች አንዳንዶቹ ደጋግመዋል። ቁጥራቸው በጣም ከዚህ ከፍ ያለ ነው። ኢትስ ትሬት ላርሰናል ስጋት ነው ይሄ ይሄንን በዛሬና በዛሬ ሳምንት መካከል ማስተካከልና ማረም ይቻላል ወይ? ከባድ ጥያቄ ነው። ይሄንን በዛሬና በዛሬ ሳምንት አስተካክሎ መቅረብ ባይቻል እንኳን የሚቀጥለው የውድድር ዓመት ተመሳሳይ ነገር የምንናገር ሰዎች እንዳንሆን አርሰናል ፕራክቲካል ሌሰኑን መውሰድ መቻል አለበት። የአርሰናልና የሌሎቹ ትልቁ ጋፕ ይሄ ነው አርቴታና የአርሰናል ሰዎች አዲሱ ዳይሬክተርም ማመንና መቀበል አለባቸው፣ ፕራክቲካሊ አክት ማድረግ አለባቸው ነው የምለው። አለበለዛ ግን ዘ ሴም ኦልድ ስቶሪ በሚቀጥለው የውድድር ዓመት ልንናገር እንችላለን። ይህን ነው የምለው።